ምኖኝ ነው? ቪዲዮ ለመቅረጽ ብዬ ላይቭ አልገባውም። የፈጣሪ አለ ምን አጭሽ ነው። ለማንኛውም ጋይስ ባበደ ቪዲዮ ከጫሳ ብለናል። ቪዲዮ ላይክ በማድረግ ጀምሩ። ሰሞኑን ቪዲዮ እየለቀኩ ስላልሆነ ቫይራል እየሆነልኝ አይደለም። ያራዳ ልጆች ቪዲዮ አይተን ተመልክታል። እንመለስና ኮሜንት እናነባለን። ይመቻችሁ ቪዲዮም የሚለው ከፈረስት ዴት በኋላ ድጋሚ እንዳትገናኙ ያደረጋችሁ ምንድን ነው አለና፣ እኔ ሁለት ቀን አንድ አይነት ለብሼ ባገኛት ምንድን ነው ፕሮፋይል ፒክቸር መሰልክ ትኩስ ነገር ውሰጂ ስላት፣ ቅቅል ስታዝ

የኢትዮጵያ ውዱን ዙሪያ ያያችሁት ጋይስ እስኪ ዩትና ኮመንት አብረን እናነባለን። የቤቱ ውድ ልብስ ይሄ ሲሆን 250 ሺህ ካላችሁ ከኛሽ ከሸማቲክስ ጋር ከፍላችሁ መውሰድ ትችላላችሁ ማለት ነው። ጥራቱ የተመሰከረለት ነው። ከፈለጋችሁ ለሰርግ፣ ለቀብር፣ ለትልልቅ ስብሰባዎች፣ ለአንቨርሳሪ፣ ለልደር ለሁሉም አይነት ፕሮግራም የሚሆን አይነት ልብስ ነው። ለ250 ሺህ ቆራርጥሽ ቤት ራሱ አይወለውልም እኮ ምን ጨርቃለሁና ነው ቤት የሚወለውለው። የታለ ልብሱ በጣም ለማየት ጓጓው መሰላለው። እንዴ ወንዶች ይሄን ሰምታችኋል፣ እስኪ ስሙትና ኮመንት አብረን አነባለን። ፂም የሌለው ወንድ ዲስርስፔክት እንዲያደርግሽ እንዳትፈቅጂለት የኔ እናት። እንዴ ምንድን ነው ችግሩ? ምን ሆኖ ነው? ምንድን ነው የሚፈልገው? ሴት ላይ ሴት ውመንቱ ውመን ቱ ውመን ገብቶሻል። እመች ሌላ ሴት ልጅ ዲስርስፔክት እንድታረግሽ እንዳትፈቅጂለት። ምን ሆነሽ ነው? ፍሬንስ የሚል የለውም፣ በጭራሽ በቃ በጭራሽ። ድምፁን ከፍ አርጎ ራሱ እንዳወራሽ ድምፁን ከፍ ለመቆጣት እንዳያስብ፣ ገና ሲያስብ መሮጥ ነው። እኛም ድንግል ያልሆነ ሴት አናገባም፣ ዋናው ነው። ገንዘብ ሲያወራ ምላስ ዝም ይላል። ጸጉር ክብር ቢወድለት ቂጥ ላይ አይበቅልም ነበረ።

በቂጥ መስፈን ተጀመረ እንዴ በበቅሎ የሶስት ቀን መንገድ ፊት እኔ አፍንጫው ጋር እንደደረስኩ ቪዲዮ አለቀ። እንደዚህ አይነት ነገር አጋጥሟቸው አያውቅም። እስኪ እዩትና ኮመንት አብረን እናነባለን። ዘመድ ቤት አድረ ብር ጠፍቷቸው አንተን እያዩ ከዚህ በፊት አጋጥሞን አያውቅም ሲባባሉ የእኔ ለየት የሚያደርገው በሌላ ቀን ሲሄድ ህጻኗ ልጅ ሌባው መጣለች ከዚህ በፊት እንደዚህ ለየት ያለ ፈስ ሸቶን አያውቅም ተብያለሁ። እኔ ስንትን የጠፋው ብዬ ስጠይቅ ሚስትየው አልቆጠርከውም እንደ ያለችኝ፣ እኔ ራሴን እስክጠራጠር ድረስ ሳላውቅ ሰርቄውን እንዴ ብዬ ተሸማቅቄ ያውቃለሁ። ኢትዮጵያ ውስጥ ግን በጣም ባለሙያ በዝቷል። እንደዚህ መስራት እንደሚቻል ታውቃላችሁ? እስኪ እዩትና ኮመንት አብረን እናነባለን። በጣም ዶሮ ወጥም ወጆ ማርያምን በጣም በዓል ሲመጣ ዶሮ ወጥ ካልሰራሁ ምንም ደስ አይለኝም። ማንኛውም ባላስ ይሁን በግ ቢኖር ራሱ ማለት ነው ደግሞ ዶሮ ካልሰራሁ ደስ አይለኝም ትላለች። እንዴ፣ ዶሮ ቅቅል ሰርታ ሽሮ ብናደርጊበት። ሼፍ መጥምቁ አሳ ቢሆን ተነስቶ ነበር። ዶሮ ነው እንዴ ድንች ወጥ መስሎኝ ምን እያደረጉ ነው ጋይስ እስኪዩትና ኮመንት አብረን እናነባለን የጆተኒ መጫወቻ ሰዎቹን ነው የምትመስሉት የኔ ስልክ ብቻ ነው ጅልጅሉን የሚያሳየኝ። የኔ የሚያው ነው፣ በጢቆና ቢጢቆ ወደ ገደሉ የሚገፋልን ይጥፋ። ዶክተር ምን እንዳለ የሰማችሁ ጋይስ እስኪ ስሙትና፣ ኮመንት አብረን እናነባለን። ፓንስ ሳታረጉ ብተኙ የምታገኟቸው ጥቅሞች በዋነኝነት ለሴቶች ማለት ነው። ስለዚህ ፓንስ ስታረጉ ሙቀት አለ ያልባችኋል። ስለዚህ እርጥበትና ሙቀቱ አንድ ላይ ሲሆን ደግሞ ለመጥፎ ባክቴሪያ ለፈንገስ እድገት እየተመቻቸ ይመጣል ማለት ነው። ላይክ ኖርማል ዳቦ እርጥበትና ሙቀት ሲያገኝ እንደሚሻግተው ይሄኛውም ያው ነው። ዶክተርዬ በረሮና ሸረሪት ቢገባበት ሁኔታው ለእኔ ተመች እረቴ። ዶክተር በፊት እኔ ያለ ፓንት ነበር ምተኛው። አይጥ ገብታበት ባሌን ያወጣልኝ። ንፋስ ገብቶ የተዋረድኩት እኔ ጢር ነው የሚለው ለዚህ ነው አንዳንዴ ያመዱ ቡን የሚለው። ዶክተርዬ የት ነው የስራ ቦታሽ? ሊበላ ጆርጂ ምን እያለችን ነው? ጋይስ እስኪ ስሙትና ኮመንት አብረን እናነባለን። ዝም ብሎ ሰክቶ የሚወጣ እኮ ነው ያለው። ቲጂዬ እሷ ምንም ዝግጁ ሳትሆን ይሰካል፣ ይጨርሳል፣ ይወጣል። ታዲያ እዛው እናስበይድልሽ እንዳይወጣ። ኧረ ጦር ይሰካብሽ። ይሄ ምን ሲዝም የሚሉት ነገር ከድድብና ነው እንደሚጀምረው የአንቺ ሰክቶ ለማውጣት አይመችም ይነክሳልህ። ነገ ደግሞ ተነስታ እኔን የምሰካው እንዳትል። ብርሃኑ ነጋ ምን እንዳለ ሰማችሁ ጋይስ? እስኪ ስሙትና ኮመንት አብረን እናነባለን። ከኳስ ሌላ ትምህርት የሚባል ነገር ምንም፣ እንደውም ዝም ብሎ በቃ፣ ዝም ብሎ ክፍል ገብቶ መውጣት ምናምን በጣም በጣም ቀሽም ተማሪ ነበርኩ። ኳስ ግን በጣም በቃ ጥሩ ተጫዋች አራተኛ ክፍል እንዲህ በቀዳዳ ነው ያለፍኩት። ታዲያ እኛ ኳስ መስለን ነው የምትጫወቱብን። እናመሰግናለን፣ ሳትማር ማር ስላስተማርክን። ቀሽም ተማሪ እንደነበሩ መናገር አይጠበቅበቱም፣ ስራዎት ይናገራል። እርሶ በቀዳዳ አልፈው ታዲያ ምነው ሰውን በበር